ቃምጂ ቤተሰብ እንግዲህ ለሚስትየው የመልካም በዓል ጉርሻ ይባላል። ሰላም ሰላም፣ ውድና ተናፋቂ ቴዳ ፋሚሊዎች ሰላማችሁ ባላችሁበት ብዝት ብዝት ዝት ይበል። እኛ አለን፣ ዛሬ እንደምታዩን አበባ መስለናል። እናንተ እንዴት ናችሁልን? አለን እንዴት ናችሁ? እንኳን እንኳን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እንላለን። እንግዲህ መላው የክርስትና እምነት ተከታዮች እኛ ደስ ብሎናል። እንግዲህ በቤታችን ፈለሰስ ብለን ነው የምንገኘው። በዓልን መስለናል፣ አይ ቲንክ እና በዓልን አብራችን እንድታሳልፉ ነው። ትንሽ እንግዲህ በበዓል ፈታኝ ነገሮች ገጥመውን ነበረ። ልጃችን አኪያ እንግዲህ ስታሯሩጠን ስታሯሩጠን ነበረ። አጋጣሚ ምንድን ነው የሚባለው ትንሽ አመም አድርጎብኝ ነበር። አኪእስ አኪያ ያመመሽን ምናም ምናም ተናገር። እዚ ጋዬን ያመኛል፣ ይወጋኛል እያስረዳሽ ነው። ትንሽ አሟት ነበረ። እንግዲህ እኛም ተጣድፈን ነበረ። እንግዲህ ትላንት ባያችሁት ቪዲዮ ላይ ትንሽ ግራ በመጋባት ስሜት ሀ ስንል ነበረ። ከዛው ደግሞ ለምን ቤተሰቦቻችንን ደግሞ ያው እንግዲህ ትንሽ ይሻላታል አሁን ተመስገንና ያልፋል ብልጅ የተለመደ ነው። አዳዲስ ነገርም ሲበሉም ሲዟዟሩም ትንሽ ምጻ ሲነካቸው ትንሽ መከራ ነው። እና ደስ ይላል። እና ብቻ በአጠቃላይ ምንድን ነው ሁሉ ሙሉ ነው፣ እግዚአብሔር ይመስገን። በዓላችንን እንግዲህ አበባ መስለናል። እንዴት ነን ስታየው? እንዴት ነን ይኸው እስኪ በእናታችሁ እንዴት ነን ነን አፉዬ ሰላም ሰላም ልጆቼም እሺ አበባ መስሏል። እሷም አበባ መስላለች። ደስ ይላል። እንግዲህ መሳም በላለ እና ይምጣ እና ገና መምጣታችን ነው። ምሳ ሰዓት ቢያልፍም ምሳችን እንበላለን። አብራን እንቆይ። ይሄ እኮ አይደለም። ዋናው ምንድን ነው ሰላም ልትያቸው ነው እና ቤተሰብ፣ በነገራችን ላይ እና ምግብ እንበላለን ምሳችንን በጋራ እንግዲህ። ለአንቺ በዓልን አስመልክቶ እንግዲህ ገበታ፣ የባህል ገበታ ደስ ይላል። ምክንያቱ ደግሞ ባህላችን አብሮ መብላት መጠጣት ደስ የሚል የጋራ እሴት ያለንን ኢትዮጵያውያን ስንባል፣ ምክንያቱም በባህል እንግዲህ ቤተሰብ አዝማድ ካለም ጎረቤትም እንግዲህ ያው ቡና አፍልተን ደስ የሚል ጊዜ አሳልፈው ነው የሄዱት። እኛ ደግሞ በጋራ ደግሞ የቤተሰባዊ ምግብ እንበላለን። በዚህ አጋጣሚ መላው ቤተሰቦቼ በጣም ነው የምወዳችሁ። እንኳን አደረሳችሁ ሁላችንም እና

እንዴት ተበጥብል ታረገኝ አይ የኔ አበባዎች እንግዲህ ተስፋዎቼ ናቸው ደስ ይላል በዓሉ ጥሩ እንዲሆንና አሪፍ ጊዜ እንዲኖረን ስለሚረቀሽ ነይ እዚህ ጋር አንቺ በቃ ቆመሽ ነው የምትመገቢው

ምን እናድርግልሽ? ለልብስሽ ታዲያ ዛሬ ነጭ ልብስሽን ወደ ቀይ ብቻም ሳይሆን ቀይ በሆነ ነገር ነው የምትቀይረው።

እምቢ አለች አኬያ እ አለች አፌያ አታጉርሽኝ ልብስ ታስነኪያለሽም ምን ችግር አለ አመመሽ እንጂ ምላስሽ እና እምቢ አመመሽ አንቺ ደግሞ አታካብጂ አታካብጂ ቤተሰብ እንግዲህ ለሚስትየው የመልካም በዓል ጉርሻ ይባላል። አካዬ አፉዬ ማሬ እንቁዬ እንቁ ነው የሚባለው። ማነው ግን ልጆች፣ እንዲህ ቤታችሁ ላይ ልጆቻችን እንደዚህ አብረዋችሁ ሲበሉ ምናምን ምናምን የሚያስቸግሩ አሉ፣ ደስ የሚሉ አሉ። እንግዲህ ምንም ማድረግ አይቻልም? በበሽታ ምክንያት ልጃችን ምትጣፍጥ ዶሮ አባ ኩኩ እንቁላል ነው፣ የኩኩ ነው። እሺ፣ አንቺ ደግሞ እንዳለ ተብያታለሁ። እንግዲህ ሁላችንም እንዲህ ተሰብስበን የምንበላ ሰው ያድርገን። ካገርቃችሁም እንግዲህ የምትመገቡ፣ በዓላትን የምታሳልፉ ያልሆናችሁ ሰዎች እንደዚህ እንግዲህ ለቤታችሁ በቅታችሁ ደስ የሚል የአብሮ መብላት ጊዜ የሚኖራችሁ ሰው ያድርጋችሁ። ለሀገራችሁ ያብቃችሁ ነው የሚባል። በሰላም ለሀገራችሁ በቅታችሁ በዓሉን እንዲህ ከቤተሰቦቻችሁ ጋር ደስተኛ ሆናችሁ የምታከብሩበት ጊዜ ሩቅ አይሆንም። ፈጣሪ ይርዳችሁ። ሚንፈረሰኛ ላባ ወራ ተብሏል። እኔ እግር በጣም ስለምወድ ለእኔ አኪያ ዛሬ ለፈኝ ብላለች። እንግዲህ ይሻላል እንቁላል፣ እንቁላል እኮ ይከብድሻል። አገ አፎሜ እንግዲህ ብልታችን ሞታለች። ፈረሰኛው እንግዲህ አባወራ ነው የሚባለው። በበዓላችን እንግዲህ አባወራ ነኝ፣ ምንም ማድረግ አልችልም። እንግዲህ በጋራ የሰራነው ዶሮ ነው። በጣም በጣም አግዞኛል፣ ደስ ይላል። በዚህ አጋጣሚ እንግዲህ በዓልን አስመልክተን እንደዚህ አይነት በጋራ የሰራናት ዶሮ ናት። ያው በጋራ መስራት ማለት እንግዲህ ባለቤት፣ ሚስት ማለት ባል እንደ መከታ እንደሆነ ሚስትም ደግሞ ብላት እንዳላት የግድ ባል ሲመጣ ሁሉን ጫና ሚስት ላይ ማድረግ አስፈላጊ አይደለም። ይቅርታ ገበታ አስቀምጬ በመውራቴ። ግን በዓልም ሲሆን ስራ በጣም ስለሚበዛቸው ስለሚበዛባቸው እነሱን ብናግዝ፣ ባሎች ሚስቶቻችንን ብናግዝ ምንም ውርደት አይደለም። ይሄን ያህል ሴታ ሴት የሚያስብል ነገር አይደለም እና የተወሰነውን የምንችለውን እውቀታችንን ስናግዛቸው ደስ የሚል የበዓል እሴት ነው የሚኖረንና። አብረን እንደምንበላው ሁሉ አብረን ደግሞ ማዕዱንም ስናግዝ በምንችለው መጠን ስንረዳዳ ደስ ይላል፣ ቢዚ ካልሆናችሁ ማለት ነው። ስለዚህ በተመቻችሁ ሰፊ ጊዜ ሲኖራችሁ እንዲህ አብራችሁ ተጋግዛችሁ ስትሰሩ ደስ ይላል። እኔ ባለቤቴን አግዛለሁ ደስ ይላል። እንግዲህ ያሳይቻችኋለሁ ዶሮ እንዳለ ስንበልጥ ምናምን እና የሴት ልጅ ነኝ ለዛም ነው። በዚህ አጋጣሚ ያው አብዛኛዎቻችሁ ባህሎች እንኳን ባታውቁ ሚስቶቻችሁን ጠይቃችሁ ትለምዳላችሁ። ከቤተሰብ እንደው ከእናት፣ ከአባት ካላወቃችሁ ከዛ የመጣ ነገር ከሌለ እና ደስ ብሎኛል። ባላችን እንደዚህ ደስ በሚል እንትን ብሏል። እጃቸው ደግሞ ወጣና ሻይ ቡና እንላለን። ሰፊ ጊዜ ይኖረናል። ደስ የሚል የቤተሰብ ፕሮግራም እናሳልፋለን። በዚህ አጋጣሚ በድጋሚ እንኳን አደረሳችሁ፣ እንኳን አደረሰን እያለ ነው እንግዲህ አንቺ። በጣም ነው የምንወዳችሁ ውድ ቤተሰቦቻችን። እግዚአብሔር ይመስገን፣ ለዚህ በቅተናል። እንደዚህ ውብ ድምቅ አርጋናለች ምረትዬ። እጅግ በጣም እናመሰግናለን። ቤት እኛን ሙሉ እንዳረግሽን አንቺ በሁሉ ነገር ሙሉ ሁኚ። እኔ በኋላ ደስ ብሎኝ እያከበርኩ ነው። ለዛ ነው ብዙ ማውራትም ከማየት ብትረዱኝ ይሻለኛል ብዬ ነው። ታዲያ ያው እንግዲህ እንዲህ ዝንጥ ፍክት ብለን እንግዲህ ያለ ነው በእናት ሜርሲ አማካኝነት ነው እንግዲህ ውብ ነው እንግዲህ ሁሉ ሙሉ ነው እንደዚህ እንዳንል ደግሞ እንግዲህ ብቻ ተመስገን ነው። ከምንም በላይ ተመስገን፣ ተመስገን፣ ተመስገን እንግዲህ ሙሉ ነው። አልጎደለም፣ ከቁጥር ከምንም እንትን አላለም። እኛ ሙሉ እንደሆነን እናንተም ሙሉ ሁኑ። በያላችሁበት ከሀገር ውጭም ያላችሁ ወደ ሀገራችሁ ገብታችሁ ገበታ አብራችሁ የምትቆርሶ ሰው ያድርጋችሁ። ሁላችሁም በየሃይማኖታችሁ ሰላም፣ ጤና፣ ሁሉ ነገር በቅቶላችሁ፣ ለእናት አባታችሁ፣ ልጆች ያላችሁ ለልጆቻችሁ፣ ዘመድ ያላችሁ ለዘመዶቻችሁ፣ ለሀገራችሁ አጠቃላይ ያብቃችሁ። እኛ ደስ ብሎናል፣ መልካም በዓል ብለናል። ሰላም ሁኑለን። ሰላም ሰላም። እንወዳችኋለን፣ እንወዳችኋለን።